ውቡ የምን ተፈጠረ አመስግነን ሳንጨርስ ምንድነው? በትዝታሽ ንዳድ ምትለን? እዋይ እዋይ! ትናንት ፍቅር ፍቅር ዛሬ ጸብጸብ፣ ምንሽ ነው ይሄ ነገር? ለድሮዋ ጓደኛ መሆን አለበት። በቃ ከሷ ጋር ተለያየን አከተ፣ ወይም ለሰላሳ ሁለቱ ነው ሳህ፣ በትክክል አሁን ያለኝ እንዴ? በትዝታሽ ንዳድ አልቻለም እንጀቴ። ሲቀጥል ስቶሪ ላይ ደግሞ በጣም የዋህ ስትሆን ትጎዳለህ ምናምን ብቻ ብዙ ነገር ነው ስቶሪው ላይ እያየው ያለሁት ምንሼ ነው ቡራዬ ምንሼ ነው ደሞ ብቻውን የቲክቶክ ቪዲዮ የሰራውና በእርግጥ የትናንት ነው ቤት ላይ ነው ግን እንደዚህ ቁዝምዝም ያልከው ምን ሆነ ነው አታቦዛግቡን አታምታቱን እንጂ ትናንትና ሮማንቲክ ዛሬ ደግሞ ምንድነው ጸብ ልትጀምሩ ነው እንዴ ድንጉጥ ከሆነ ያልኩኝ እና ቀለበቱ ምን ችግር አመጣ ምን ተፈጠረ ምን ተፈጥሮ ነው? አሁን ይሄን ቪዲዮ ሳይ በቃ ቀለበቱ ሳይታሰር ቢሆን ማለት ነው፣ ሀይ ሚንቢ ብለው ነው ቀለበቱን አልቀበለው ብላ ነው ብዬ ነበር ድንጉጥ ምለው። እና አሁን ግን ከሆነ በኋላ ነው የፖሰተው ቡራዬ። ትናንትና ይመስለኛል የተሰራ ቪዲዮ ነው እና ዛሬ ቁዝም ቁዝም ዝም ብሎ ቲክቶክ ላይ መጣ። ከው ድንጎጥ ነው ያልኩት። ድንጎጥ እንዴ ናቸው የኔ ማሮች የኔ ወዶች የኔ ፍቅሮች አለው ክብሮ ይስፋ። በጣም ደህና ነኝ ምን እንደተፈጠረ ባላውቅም ቡራዬ ስቶሪው ላይም ምናምንም የሆነ የሆነ ነገር አድርጓል። ሀይሚ ደግሞ በጣም ደስ ብሏት ቀለበቷን እያሳየች ነበረ ስቶሪዋ ላይ እና የኔ ውድ ደስ ስላለች ደስ ብሎኛል። ግን ደስታችሁን ደግሞ በጣም ረጅም ጊዜ የሚሄድ ያድርግላችሁ እንጂ በአጭር የሚቀር ወይ የሆነ ችግር ይዞ የሚመጣ እንዳይሆን ነው ምንፈልገው። የኔ ውዶች ደህና ናችሁ አይደል? አለው እና በዚህ መሀል አሁን የሆነ ነገር ቢፈጠር ብዙ ሰዎች እንደሚደሰቱ በጣም እርግጠኛ ነኝ እና አንዳንድ ሰዎች ይህ ቪዲዮ ሲፖሰት ደግሞ በጣም ደስ ብሏችኋለኝ። እኔማ ደስታዬን ሳልጨርስ የቀበሮ ደስታ ምን ነው ሆነብኝ? እያልኩ ነበረ። እንግዲህ አንዳንዴ ማለት ነው ቪዲዮ የሚሰራው የራሳችሁን ብቻ አይደለም አሁን ዋንትያ ነው ያዩት ስም ብላችሁ የምትሰራቸው ቪዲዮዎች እርጉዙና ጎዳና ላይ ስትሄድ ምናምን ሪል ላይፍ አይደለም፣ ግን ሰዎችን የሚያስተምር ነገር ነው ነውና ብሩኬም እንደዛ ብሎ አስቦ ነው እንጂ ብዬን ማስቦ እንጂ ምንም ተፈጥሮናል ብዬ አላስብም። ብዙዎቻችሁ ግን ምን ተፈጠረ፣ ምን ሆኑ፣ ደግሞ ተለያዩ ምናምን ምናምን እያላችሁ ነበረ። እንግዲህ ኃይሚ ሳትመጣ ነው ይሄን ቪዲዮ የሰራው የሚመስለኝና ከዛ በኋላ ያው ዛሬ ፖስት አደረገው። ትናንት እየጠበቃት ነበር አይደል እነ ሚፍታሀ ቤት ሆና እና እንግዲህ እሺ ትለኛለች አትለኝም እያለ በውስጡ እየተወዛገበ ይሆናል ብዬ ነው እማስበው። እሱ በጭራሽ እምቢ ትለኛለች የሚል ስጋት በውስጡ አላደረበትም፣ መጀመሪያውንም ማለት ነው። ኃይሚ እንደምትወደው ያውቃል፣ ከሱ ጋር መሆን እንደምትፈልግ ያውቃል። ሶ እምቢ ትለኛለች የሚል ስጋት መጀመሪያም የለበትም። በኋላም ሲያደርግላት አይታችታል። እምቢ እያለችው በግድ ነው እጇን ጉትት አድርጎ ያደረገላት። እንደውም አንዳንዶቻችሁ እንዲህ በግድ ነው እንደምታደርግልኝ እኔ ሳልፈቅድ ስትለው እንዲህ ምነው ስትለምኛል ነበር እንዲ አሁን ምነው አንቺ ለምኑኛልሽ ምናምን እያላችሁ እንትን ስትሉ ነበር። እና ሴት ልጅ ወግ ነው የሴት ወግ የሚባላል መግደርደር እና ምናልባት እኮ እነሱ ተመካክረው ሊሆን ይችላል። ከአሁን በፊት ፍቅረኛሞች ናቸው፣ ግን ፍቅራቸውን ይፋ ለማውጣት ሲፈልጉ እንደዚህ ሊያደርጉ ይችላሉ እንጂ የፍቅረኛ አክት ሊያደርጉት ሲቀጥል ከብዙ ሰዎች መማር ትችላላችሁ። ለእኛ የሚያሳውቁበትን መንገድ ነው እንጂ የሚመርጡ እነሱ ተነጋግረው ጨርሰው ነው ይህን ነገር የሚያደርጉት። ምክንያቱም እኛን እስካሁን ድረስ እህትና ወንድምን እያሉ ነው ሶ ሶሻል ሚዲያ ካሉ ሰዎች ጋር መጣላት አይፈልጉም። በቃ ግልጽ ማድረግ ይፈልጋሉ። እኛም ግልጽ እንዲሆንልን የምንፈልገው ነገር አለ። ሶ መጀመሪያ ግልጽ ያላደረጉት በመሀል ክፍተት ብንጣላ ብንለያይ ምናምን እንደዚህ አይነት ነገሮች ይፈጠራሉ። እና ማርክና ቤዛን አይታችኋቸዋል ቀለበት ካሰሩ በኋላ አሁን ላይ ያሉበትን ሁሉም ታያላችሁ። እና አንዳንዴ አብራችሁ ልትሆኑ ልትፋቀሩ ስትሉ የሚገባ ብዙ ሰይጣን አለ እና ይሄ ነገር ያስፈራቸዋል። እና ቡራዬ እንግዲህ ብዙ ስቶሪዎቹንም እያየው ነበረ የሆነ እሱ የዋህ ስለሆነ እንደተጎዳ፣ በቃ የዋህ መሆን ጥሩ ሆኖ እያለ ግን ያለ ቦታው ሲሆን እንደማይጠቅ ምናምን ሲቀጥል፣ ደግሞ አሁን ደግሞ በትዝታሽ ንዳድ ምናምን እያለ ነው። ትናንትና የሰሩበት እንትን ያሉበት ላይ እና አንድ ያሳብኩት ትናንት ገና ሀይ ሚሳት መጣ የተቀረጸው ቪዲዮ ነው ብዬን ማስበው እሷን እየጠበቀ ሁለተኛ ነገር ደግሞ ታውቃላችሁ፣ በጣም ብዙ ሰዎች እነዚህ ሰዎች አብረው እንዳይሆኑ የሚፈልጉ ሰዎች አሉ፣ በጣም ብዙ። በተለይ ፍቅረኛ ነኝ ብላ የመጣችው ልጅ አሁን እንደዚህ ሲሆን ደስተኛ አትሆንም። ሲቀጥል በጣም ብዙ ቲክታክ ላይም አሉ። ትናንት እንደዚህ በመሆኑ ብዙ ሰዎች በጣም ደስ ብሎናል፣ ሁላችንም በጣም ነው ደስ ያለን። እኔ ወይኔ ወይኔ ውድ፣ እንዴት ደስ እንዳለኝ የምር ነው የምላችሁ በቃ በፈጣሪ ስም በቃ ምኞት፣ በቃ ስንመኘው ስለነበረ ሁለት አመት ሙሉ በቃ መቼ ነው መቼ ነው ነውና፣ እኔ በጣም ነው ደስ ያለኝ። እርግጠኛ ነኝ ብዙዎቻችሁ እኔ ቤት ያላችሁ በጣም ነው ደስ የሚላችሁና ግን እኛ ደስ እንዳለን ሁሉ እንደዚህ ልባችን በሐሴት ሙልት እንዳደረጉት እንደምንፈልገው ስለሆኑልን በቃ እኛ ምን ፈልገውን ነገር ስለሚያደርጉ ደስ ብሎናል ግን ደግሞ በጣም የሚናደዱ ሰዎች አሉ በነገራችን ላይ እነሱ ቀለበት በማሰራቸው አብረው በመቀጠላቸው በጣም ይናደዳሉ ምክንያቱም እነሱ በጣም ተወዳጅ ናቸው ሚሰሩት ስራ ደስ ይላል ስነ ስርዓት ያላቸው ናቸው ብዙ ሰው ይወዳቸዋል ብዙ የሚመቀኙቸው ሰዎች አሉ ለዚህ ነው ምንም ነገር ሳያወሩ ይህን ነገር ሊያደርጉ የቻሉት እንጂ ብሩክ ይህን ነገር ቢያወራ ኑሮ በቅርቡ የቀለበት ፕሮግራም አለ ምናምን በእርግጥ ሰርፕራይዝ አይነገርም ግን የሆነ ሰርፕራይዝ አለ ብሎ ራሱ ሚያቁመን ያን ነገር የሚያከሽፍ ነገር የሚከሰት ነገር ይኖራል። እና አንዳንዴ የሆነ ነገር ልታደርጉ ስትሉ ከቡራ ተማሩ። በቃ ምንም ሳታወሩ የሆነ ነገር ካደረጋችሁ በኋላ ሲሳካላችሁ ማውራትን የመሰለ ነገር የለም። እና ብሩኬ ራሱ ብዙ ሰው ያልጠረቡ ያልሰበሰቡት፣ ያላዳመቁት ምናምን ለዛ ነው ብዬ ነው ማስበው። ምክንያቱም የሆነ ነገር አደርጋለሁ ብሎ ሲያስብ አፍቃሪ ነው የሚሉ ይመጣሉ። የሀይሜ የእሱ ብቻ ብዙ ሰዎች መተው መሰናክል ይሆኑብናል ብሎ ስላሰበ ነው ብዬ ነው ማስበው ይህን ነገር አድርጎ ያደረገው እና ይሄ ነገር ከሆነ በኋላ ብዙ ሰዎች ሊናደዱ ይችላሉ። ሰው ፍቅረኛ ተብዬዋን ልትመጣ ትችላለች እና የሆነ ሀይሚን የሚያናድዳት ከሱ ጋር እንዳትቀጥል የሚያደርጋትን ነገር ሊያደርጉ ይችላሉ አንዳንድ ሰዎች። እና አንዳንዴ ሀይሚዬን ብትሆኝ ብሩክም የሆነ የሰው ነገር ባትሰሙ በጣም ደስ ይለኛል። አንዳንዴ ሰዎች ናቸው እንደዚህ የሚያጣሏችሁ በመሀላችሁ የሚገቡት። ሲቀጥል ሰው ባይኖር ልክ እንደ ትናንት ነው፣ በቃ ጸጥ ያለ ህይወት መኖር በቃ ማንንም ሳታስገቡ ጓደኛ፣ ዘመድ፣ ምናምን ቅብጥርጥርሴ። የእናንተን ህይወት የምትኖሩት እናንተ ናችሁ። ወደፊት ሁለታችሁ ብቻ ናችሁ የምትቀጥሉት። በነገራችን ላይ ትዳር ላይ ስትመሰርቱ በጓደኝነት ሁናችሁ በዙሪያችሁ ሲያጨበጭቡ ምናምን የነበሩ አይዞሽ፣ አይዞ፣ እንዲህ በይ፣ እንዲህ በላት፣ እንዲህ አድርጊ እንዲያድርግ ሲሏችሁ የነበሩ ሰዎች በሙሉ አይኖሩም። ትዳራችሁን የምትመሩት እናንተ እናንተ ብቻ ናችሁ። እነሱ ሰዎች እስከምትጋቡ አብራችሁ እስከምትኖሩ ነው። ከኖራችሁ በኋላ ትዳራችሁ ውስጥ መጥተው እንዲያድርግ፣ እንዲያድርጊ፣ እንዲሁን፣ እንዲሁን እያሉ አይመክሯችሁም እና አንዳንዴ ሰው በመሀላቸው ይገባል ብዬ አስባለሁ። ከዛ ውጭ ግን ብዙ ሰዎች አትደሳሰቱ። አንዳንዴ ቪዲዮ ሰውን ለማስተማር ይሳ ይሰራል ምክንያቱም፣ በቃ ያ ቦታው በጣም ደስ ይላል። ግን ይህን ሙዚቃ መጠቀም ለምን አስፈለገ? በትዝታሽ ነጃድ ምናምን የሆነ እሷ ካጠገቡ እንደሌለች ብቻውን እንደሆነ ያደረገው ነገር እንደጸጸተው ምናምን፣ በቃ ይህን ጥሩ ነገር በማድረጉ እንደተጎዳ አይነት ቪዲዮ ነው እየሰራ ያለው ብሩኬ ና እያስተማረን ሊሆን ይችላል ብዬ አስባለሁ። እና አትደሳሰቱ፣ በኋላ ባሪ ቪዲዮ ይመጣሉ ብዬ ነው እንጂ ማስበው መጥፎ ቪዲዮ እንደማይመጣ እርግጠኛ ነኝ። እና ብዙዎቻችሁ ደግሞ በጣም የምትወዷቸው ልክ እንደኔ በስስት የምታዩቸው፣ ትናንት ባደረጉት ነገር የተደሰታችሁባቸው ደግሞ በጣም እየተጨነቃችሁ ነው። ምን ተፈጠረ? ምን ሆነ? ብዙ ነገር ትላላችሁ። አንዳንዴ ለቪው ሲባል ይሰራል እኮ አንዳንደኛ ምንወደው ወደው ምንድነው፣ መጥፎ ነገር ተለያዩ፣ ተጣሉ፣ ተደባደቡ፣ በቃ እነዚህንና የመሳሰሉትን ቪዲዮ ሲሰራ በጣም ደስ ይለናል፣ በደንብ እናያለን ምናምን። ስለዚህ ለዛ ሊሆን ይችላል የሰራውና ምትወዷቸው በጉጉት ስጠብቋቸው የነበራቸው ሰዎች ደብሯቸዋል። ምን ተፈጠረ ደስታችን ሳንጨርሰው እያላችሁ ነው። እኔ ራሱ እያልኩ ነበረ ደስታን ሳንጨርሰው ደግሞ ምንድነው እንደዚ አይነት ሰርፕራይዝ የሚያደርገን ቡራዬ እያልኩ ነበረ። ምንም እንደማይሆን እርግጠኛ ነኝ። የሆነ ሰው ሊመጣ ይችላል፣ ሊያጣላቸው ይችላል። ግን ደግሞ እነሱ በደንብ ስለሚተዋወቁ ከአሁን በፊትም ብዙ ነገር ተፈጥሮ ያውቃል። ሰው ካጠገባቸው ሰዎችን ቢያረቁ ደስ ይለኛል፣ እነሱ አብረው ለመቀጠል ማለት ነው። እና ሰዎችን ባስገቡ ቁጥር የሚጣሉበት ነገር ሁሉ እየጨመረ ነው የሚሄደው። እና እንግዲህ ቪዲዮ ያወዛግባል፣ ያምታታል። ማታ እናያለን እንግዲህ፣ የሚሰሩትን ቪዲዮ። ከዛ በኋላ አስተያየት ብንሰጥ ይሻላል። በትናንት ነው። ነገር ግን ሁላችንም እንደተደሰትን ነው ያየውት። ያልተደሰቱም አሉ። ለእነሱ ደግሞ ነፍሲ ማር ነው ምንለው። ሌላ ምንም አንለም።